አንድነት ኃይል ነው። አንድነት የአማራን ሕዝብ መታደጊያ ቁልፍ ነው። ከአንድነት ማግስት እጅግ አስደማሚ የሆኑ መረጃዎች ከተለያዩ የአማራ ክልል አካባቢዎች እየተላኩልን ይገኛሉ። በዚህ የመረጃ ሰዓትም እጅግ ወሳኝ ሰበር ዜናዎችን የማጋራችሁ ይሆናል። እስከ መረጃዎቹ ፍጻሜ አብራችሁኝ ቆዩ። ልክ እንደተለመደው ቪዲዮን ስትጀምሩ ላይክ በማድረግ እየጀመራችሁም በኮመንት መስጫወር ስር የግላ ሳብ አስቴቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም እንደተለመደው የመረጃውን ሼር ቪዲዮውን ሼር እንድታደርጉ ስል በፍቅር እያሳሰብኳችሁ ቀጥታ ወደ ዝርዝር መረጃዎቹ ልሻገር። ቀዳሚ ወዳደረግኩላችሁ የመረጃ ክፍሌም ስሻገር ከጥቂት ደቂቃዎች በፊት የተላከልንን ሰበር ዜና በማስቀደም ልጀምር። ከአንድነት ማግስት አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር የጠላትን አከርካሪ ሰበረ። ለማጥቃት እየመጣው የፋሽስቱ ጥምር ሰራዊት በፋኖች መልሶ ማጥቃት ከፍተኛ የመከላከያ አመራር ሳይቀር ተደመሰሰ። ቀኝ አዝማች ተበጀ ክፍለ ጦርና አንሻ ሳይድ ክፍለ ጦር አንድነቱ በተመሰረተ በማግስቱም በጋራ በጠላት ላይ በወሰዱት መልሶ ማጥቃት እርምጃ ሁለት ከፍተኛ የመከላከያ አመራር ሲሸኝ በርካታ የጠላት ኃይል ከፍተኛ አመራሩ ከመቀንደቦ በፊት በርካቶች እግረኛ ሰራዊቶች ተሸኝተዋል። በዛሬ እለት ከጋሸና 3 ኪሎ ሜትር ርቀት ላይ በምትገኘው አርቢት እየተባለች በምትጠራ ቦታ ከቀኑ አምስት ሰዓት እስከ ሰባት ሰዓት ተኩል እየዘለቀው አውደው ውጊያ በግስላዎቾ እየተለበለበ ወደ መጣበት ጋሸና ከተማ ሞትና ቁስለኛውን ተሸክሞ ተመልሷል። የፋሽስቱ ጥምር ሰራዊት ቁስለኛውን በባጃጅ ሳይቀር ወደ ጋሸናው ሆስፒታል ሲያመላልስ እንደዋለም የተገለጸ ሲሆን መቄት ከተማ ሰብሮና አጥቅቶ የመግባት ቅዠቶ ያስታቀፈውን የአካላዊና ሞራላዊ እንዲሁም ቁሳዊ ኪሳራውን አዝሎ በእረፍት ጋሸና በእፍረት ጋሸና ተመልሷል። ቁስለኛውንም እያጠበ ይገኛል ሲሉም የመረጃ ምንጮቻችን ከስፍራው ባደረሰውን መረጃ ገልጸዋል። ወዳደር የሆኑት ባንዳ ሚኒሻ ፖሊስና ማድማ በትን ሳይቀሩ ለጥቃት ለማጥቃት እየመጡ ሲሆን ጡት ነካሾች ሁሉ የሚገባ ዋጋቸውን ከፋኖቻችን ሲቸራቸው ግሪያው ጪኝ ብለው ከአርቤት ቤት እስከ ጋሸና ፈርጥጠዋል። ተጨማሪ መረጃዎችን ከስፍራው እየተከታተል እንገኛለን። ተያያዥ መረጃዎች ሲደርሱን በዝርዝር አጠናቅረን የምንመለስ ይሆናል። በሌላ መረጃ የአፋባሀ ደቡብ አማራ ቀጠና ሳምነው እዚህ ኃይለ ማርያም ማሞ ክፍለ ጦር ከአበባ 60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ቱለፋ ከተማ ላይ ድንቅ ኦፕሬሽን ፈጸመ። የኃይለ ማርያም ማሞ ክፍለ ጦር አናብስቶች የሶስተኛ የሰላም ሰው አንዳርጌ ሬጅመንት እንደ ሁልጊዜ የረፍት የለሽ ኦፕሬሽን ድል ቁርሷ በአዲስ አበባ ዙሪያ ቱላፋ ከተማ አስተዳደር ውስጥ በመግባትም አርብ ለቅዳሜ አጥቢያ የብልጽግና ካምፕና ምሽግ እንዲሁም የከተማ አስተዳደር መቀመጫ ህንፃ ውስጥ በመግባት አስደማሚና ማስደናቂ ኦፕሬሽን እየፈጸመች ሲሆን በተኩስ ለውውጡም ከፍተኛ የሆነ ቁሳዊ ኪሳራና የፋኖን ከብረት የጠነከረ ክንድ መቋቋም ሲያቅተውም ሰራዊቱ እግር ያውጪኝ ብሎ ወደ ኦሮሚያ ክልል ፍቼ ገነትና በዙሪያ ያለው ግዛት ከተማውን ጥሎ ለቆ ፈርጥጧል። አሁንም ከአስደናቂው የከተማ ኦፕሬሽን መልስ ወደ ተቆጣጠረበት ግዛት የእምዬ ምኒልክ የጦር ግምጃ ቤት ወደ ኮረማሽ ነኦስ ወረዳ ቀበሌዎች በድልና በጀግንነት ተመልሰዋል። ይህም የከተማ ኦፕሬሽን እንደሚቀጥል የአፋ ባህር ደቡብ አማራ ቀጠና ሳምነው እዝ ሀይለማርያም ማሞ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ናም ዘመቻ መምሪያ ኃላፊ አስታውቀዋል። መዳ መረጃውንም እያደረሰን አርበኛ ቦጋለ ምንዳ የቡልጋ ክፍለ ጦር ሪፖርተር ነው። ተጨማሪ መረጃዎችን እየተከታተለ የሚያደርሰን ይሆናል። በቀጣዩ የመረጃ ክፍላችን ተጨማሪ መረጃዎችን ይዘን የምንመለስ ይሆናል። ወደ ቀጣይ መረጃ ስሻገር በምስራቅ ደንቢያ ወረዳ አገዛዙ የአርሶ አደር ትጥቆችን በኃይል መንጠቁ ታውቋል። ጥቅምት 1 ቀን 2018 ዓ ም በምስራቅ ደንቢያ ወረዳ በተለያዩ የገጠር ቀበሌዎች ነዋሪዎችን ሕጋዊ ጠመንጃዎች በኃይል መንጠቅ ጀምሯል። ብልጽግና የአማራ ፋኖን የኃይል እርምጃ መቋቋም ሲያቅተው በንጹሐን የአማራ ተወላጆች ላይ በተለይም በአርሶ አደሮች ላይ የበቀል በትሩን ማሳረፍ ከጀመረም ውሎ አድሯል። የበቀል በትሩ በህይወት ብቻ የሚቆም ሳይሆን በኢኮኖሚ ላይም ጭምር ነው። በትናንትና እለት በሱፍ ቃራና በሌሎች ቀበሌዎች ከ15 በላይ የንጹሐን አርሶ አደሮችን ነፍስ ወከፍ መሳሪያዎች በየቤታቸው ገብቶ በመፈተሽ ዘርፈው የወሰዱ ሲሆን፣ በመከላከያና ሚኒሻ ዘርፊያ የተፈጸመበት አርሶ አደሩ ከፍተኛ ቁጣ ላይ መሆኑ ታውቋል። ዘርፊያው ቀጣይም በሌሎች የምስራቅ ደምቢያ ቀበሌዎችና በሌሎች በሁሉም የደምቢያ አካባቢዎች እንደሚቀጥል የመረጃ ምንጫችን እያስረዳል። በዚህ መሰረት ሁሉም ትጥቅ ያለው የአማራ ተወላጅ በተጠንቀቅ እንዲቆም መልእክት ተላልፏል። ክቡራን አድማጮች፣ ለዚህ የመረጃ ሰዓት ያስኩላችሁ መረጃዎች እኚህ ናቸው። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ መልካም ቆይታ ይሁንላችሁ።